ስልክ ሲደወልላችሁም ሆነ ስትደውሉ እንደዚህ አይነት የሚያምር ኮል ባክግራውንድ በቀላሉ እንዴት ማድረግ እንደምትችሉ ነው በዚህ ቪዲዮ የሚያሳያችሁ። እንደምታዩት እኔ ባለቤቴና ና የልጅን ፎቶ ነው ያደረግኩት። እናንተም የምትፈልጉትን የሚያምረውን ፎቶ ኮል ባክግራውንድ ላይ ማድረግ ትችላላችሁ። በጣም ያምራል። ስለዚህ እንዴት አድርጋችሁ ይንን አፕላይ ማድረግ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቪዲዮ በጣም ጠቃሚ ነው፣ እስከ መጨረሻ ተከታተሉ። ስለዚህ በመጀመሪያ ወደ ትገባላችሁ፣ የምትደውሉበት ቦታ ላይ እንደምታዩት ፎን የሚለው ጋር ትገባላችሁ። የምትደውሉበት ቦታ ላይ ትገባላችሁ። ገባችሁ በኋላ ይመስላል እዚች ጋር ሶስት ነጠብጣቦች አሉ። እነሱን ክሊክ ታደረጉታላችሁ። ከዛ ወዴት ትገባላችሁ? ሴቲንግ ላይ ትገባላችሁ። እንደምታዩት ሴቲንግ ላይ ትገባላችሁ። ከዛ ሴቲንግ ላይ ከገባችሁ በኋላ እራሱ ምንም የሚላለ ኮል ባክግራውንድ የሚላለ ኮል ባክግራውንድ የሚላለ እሱን ክሊክ ታደረጉታላችሁ። ከዛም በኋላ እዚህ ጋር ያስመረጣችኋል። የትኛው ሲም ላይ ነው ባክግራውንድ ማድረግ የምትፈልጉት ይላችኋል። ስለዚህ ነ ሲሙ ላይ ልሞክር። እንደምታዩት አሁን እኔ ኦልሬዲ ስላደረግኩት ነው ስላደረግኩት ነው ይሄ ፎቶ ይመጣልኝ። እናንተ ለማድረግ ምን ታደረጋላችሁ? እንደምታዩት እዚች ጋር ኮል ባክግራውንዷን ይችን ክሊክ ሰብሚት ታረጉታላችሁ። ከዛም በኋላ የእናንተ ባዶ ነው ሊሆን የሚችለው ምን ታደረጋላችሁ? እዚጋ እቺ ፕላስ በተማን እችኛን አድ የምትሆናን ክሊክ ታደረጋላችሁ። እንደምታዩት ሴሌክት ፍሮም ጋለር የሚለውን ክሊክ ታደርጉታላችሁ። ከዛ ት የወሰደኝ ፎቶ የምመርጥበት ጋለሪያችሁ ላይ ነው የወሰዳችሁ። ስለዚህ ለምሳሌ እኔ ሌላ ፎቶ ከሆነ መምረጥ የፈለግኩት እንደምታዩት አንዱን ትመርጡ። እነዚህ ጋር እንደምታዩት ለምሳሌ ይሄንን ከሆነ ማድረግ የፈለግኩት እንደምታዩት ፎቶውን ትመርጡት እና አያችሁ፣ ታርለ ከዛም ምን ትልታላችሁ? ሴታስ ኮል ባክግራውንድ ትሉታላችሁ። እንደምታዩት አሁን ኮል ባክግራውንዱን አደረገልኝ ማለት ነው። ስለዚህ በዚህ መንገድ እናንተም የምትፈልጉትን የቤተሰብ ፎቶ ሊሆን ይችላል፣ የልጃቸው የባለቤታችሁ ፎቶ ሊሆን ይችላል። በቀላሉ ኮል ባክግራውንድ ላይ አፕላይ ማድረግ ትችላላችሁ ማለት ነው። አይ ሆፕ ቪዲዮ ጠቃሚ እንደሆነ እንደዚህ አይነት ቪዲዮ ሁሉም እንደደርሳችሁ፣ ፎሎ ማድረግ እንደደረሳ ላይክ አድርጉ፣ እንዲሁም ይህን ቪዲዮ ፎቨራይ ውስጥ አስገቡት። የሆነ ጊዜ ይጠቅማቸዋል። ሰላም ሁኑልኝ።